ማርከና ቤዚ እንግዲህ በአዲስ ነገር ባዋሳ ማለት ነው። ፈታ ዘና ያሉ ነው። ዛሬ ደግሞ ነጽየ ምን መጣሽ። ከታገኘሽ ዩቱብ ላይ አለቀቁም ልትሉ ትችላላችሁ። ስራም ኢንስታግራም ላይ ገብታችሁ ማየት ትችላላችሁ። ውድ የነጽ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ሰላማችሁ ብዘት ትበልልኝ። ለቤት ያዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እነዚህ እንቆም ወዳችሁ ማለት ነው። ካይን ያውጣችሁ በሉልኝ ማለት ነው። ልጆቼ ታቃላችሁ። በጣም ነው ሞዳችሁ፣ ነው ሞዳችሁ ባይዘ ማለት ነው። ኦኔ ጊዜ ማርኬ ፉን ፉን ብሎ ነበረ በኦኔ ቤት አልጠራም። ለማንኛውም በዛ ሰዓት ተናግሬ ያሉኝ ስህተቱ ማለት ነው። ግንጥላቸው አይደለም እና ዛሬ እንግዲህ ውዶቼ እነዚህ ጥምዶች ማለት ነው አምሮባቸው። ቤዚ የኔ የኔ ልልት ማለት ነው፣ የኔ ጨዋ፣ የኔ ስነስርዓት ያላት ሴት ማለት ነው። እና የምትወዳችሁ ካላችሁ ላይክ ሰብስክራይብ ማረጋቸው እንዳትረሱ ማለት ነው። እነዚህ የሚያምሩ ጥምዶች ማለት ነው፣ ፈታ ዘና ያሉ ነው። የት ነው ካላችሁ አዋሳ ማለት ነው እንግዲህ ማርኬ በነገራችን ላይ ለሴት ልጅ ክብር አሉ። ለሴት ልጅ ይጠነቀቃል። ምን ልበላችሁ፣ ጊዜ ይሰጣል። እንክብካቤ አንደኛ ነው። ባይዘ እንክብካቤ ከመጀመሪያም እናቃለን። እውነት ለመናገር ገባችሁ አይደለ? ዛሬ እንግዲህ ፈታ እያሉ ማለት ነው፣ ፈታ ፈታ እያሉ ከሳቅቷ ጋር ማለት ነው፣ ከልልቷ ጋር ከግራ ጎኑ ጋር ማለት ነው። ፈታ እያሉ ነው ጋይዝ ፈታ እናንተም እንደዚህ ከባላችሁ ጋር ከፍቅረኛችሁ ጋር ፈታ ለማለት ያብቃችሁ። ሌላ ምንም የሚለው ነገር የለም። እንግዲህ እንዳይከፋችሁ ዶች ይሄን እያያችሁ ማለት ነው እንዳይከፋችሁ። እናንተ በእነሱ የተደሰታችሁ የራሳችሁን ሕልም ደግሞ ለማሳካት ዛሬ ሰርታችሁ ነገ ደግሞ እንደዚህ ለመሆን ያብቃችሁ። ምርቃት ነው ጋይስ። እንዳትንቁኝ፣ እንዳትንቁኝ ልጅ ናት ምን ታውቃለች ብላችሁ እንዳትንቁ። ገባቸው አደለ። እና ለምን የሰው ልጅ ፈልጎ አይደለም ከሀገር የሚወጣ፣ ሁሉም ነገር ይደርስበታል ማለት ነው። ይደረሳል አደለ ውዶቼ። ሰራ ሰራ እርጋችሁ፣ እንደዚህ ፈታ በሉ። ገብታችሁ ነግሬያችኋለሁ።